ቤተክርስቲያን የማታስተናግደው ሰው የለም። ኃጢአተኛ የምትለው፣ ዘማዊ የምትለውን፣ አመንዝራ የምትለውን፣ ነፍሰ ገዳይ የምትለውን ይህ እንኳን ባይመጣ መጣ ጥሩ ነው። ቤተክርስቲያን ለቤተክርስቲያኑን ጥሩ አይደለም የምትለውን ሰው ሰብስባ መረቡ ውስጥ ስትጨምራለች። ስትጨምር ግን ምን ችግር አለባት? መረቡ ምን ይላል? ይቀደዳል። ይሁን ቤተክርስቲያን ለምን የምትታወቅ ይመስላችሁ? እንበጠበጣለን አይደል? ወይስ ፍቅር በፍቅር ነው? መልሱልኝ። አንዳንድ ሰው ወደ ኦርቶዶክስ ቤተክርስቲያን ሁሌ ጭቅጭቅ ምን ሌሎቹ ሚዋጭው የሚል ሰዋል። አንደኛ ሰይጣን የራሱን ፕሮጀክት አይበጥበትም ነው እንዴ? ሁለተኛ መረቧ ለምንድን ነው የምትቀደደው? ቤተክርስቲያን ሁልጊዜ ጸብ፣ እገሌ ከእገሌ እንዲያለ ያለ እንዲ እንዲሆነ ለምንድን ነው ያልሰበሰበችው? አይነት አሳ የለማ። ሻርኩንም አስገብታለች ባልጩቱን አስገብታ ድንጋይ ምናምን ወደ ምኑ ጣሉ ነው ያለው። መረቦ በቃ ይኸው ከጥልቁ ሰበሰበንና እግዚአብሔር አመላችን መቶ ነው፣ አንስማማ፣ እንጨቃጨቃ፣ እንሰዳደባለን። በዚህ መሀል መረቧ ምን ትላለች? አቤት ስንት የተቀደደች ቤተክርስቲያን ስንት የተቀደደች ስንት ቦታ ተከፋፈለች። የማትቀደደውን የክርስቶስ ቀሚስ የሰበሰበቻቸው አሶች ቀዳድተዋል ቀዳድተዋል፣ በየቦት ስንት ጥርስ ያለው አሳ አጥምዳ። የሆነ በእውነት ስንት አይነት በእኛ ምክንያት ኖ ቤተክርስቲያን፣ ሰላምታ ስንት የተከፋፈለች። ከመጀመሪያው ክፍለ ዘመን አንስቶ ከአራተኛው ክፍለ ዘመን ቤተክርስቲያን አንድ የነበረችው ምዕራብና ምስራቅ እንዴት ነው የተከፈሉ? ያልሰበሰበችው አሳ አሪዎስም አሳ ነበረ፣ ንስሮስም አሳ ነበረ። በየዘመኑ የተነሱ የተለያየ መከፋፈል የፈጠሩ ሁሉ መረቧን የቀደዱ ሰዎች ናቸው። ክርስቶስ እየነገረን ያለው ለጊዜው ጴጥሮስ ስለሚያጠምደው አሳ አይደለም። ወንጌሉ እሱ ብቻ አደለም፣ ጉዳዩ ስለ ቤተክርስቲያን ነው። ስለ ቤተክርስቲያን አገልግሎት መረቡ መረቦቹ ተቀደዱ።